ከኛ የዝጋም ያገናኛል። አንተ ሰው ሞኝ ነው እንዴ? ምንድን ነው አላቅም። ጌም አስር የጥር ወር አጠቃላይ የዋጋ ግሽበት አስር ነጥብ ሁለት በመቶ ሆኖ ብቻ አዳሚ ገበያው ነው ስላላየሽው ነው። ለማንኛውም በዛሬው ቻሌንጃችን የተለያዩ እቃዎችን ዋጋ እንገምታለን። ተከታተልን። እስኪ አሁን የምትነግሩኝ ዶላሩን ቀጥታ በባንክ መንዝሮ ነው? ይሄ በታክስ ቫት ምናምን የሚለውን ነገር ሳንጨምር ነው። እንት ነው አላ ጠያቂው ነው። እኛ ሀገር የለም ነው። እቃው አለ፣ ግን ያው ዋጋውን አናውቅም። ሱቅ ሄደናል። አላጣረው እንዴ የተመነዘረ ነው። እና እሺ፣ ፕላትፎርሞች እንትኖች አሉ እነሱ ልክ አይደለም ብዬ ነው። እሺ እዚህ ጋር የምታዩት በሲዲ ስንት ነው የሚሸጠው? በብር ተቀይሮ በሲዲ ስንት ነው የሚሸጠው? ሶስት ሺ ብር

ለምግብ ያገፍላል ትክክለኛ ዋጋው ትክክለኛ ዋጋው ስንት መሰላችሁ አስር ሺ አራት መቶ ይህ ከባትና ከታክስ ውጭ ምናምን በሲዲ በጣም ነው አንተ ሰው ሞኝ ነው በፍላሽ አይቅን በፍላሽ ይሸጣል እስከ ሶስት መቶ እስከ አንድ ሺ ብር ታገኙ ትችላላችሁ እዚህ ጋር የምትሄዱት ኤምዲ ፕሮሰሰር ነው ስንት የሚሸጥ ይመስላችኋል? ምንድነው? ፕሮሰሰር ነው ኖርማል ፕሮሰሰር፣ ፕሮሰሰር ነው ፕሮሰሰር ነው እና ራይዘን ሰባት ዘጠኝ ሺህ ስምንት መቶ ኤክስ ሪዲ ነው የሚባሉ አሁን ላይ ገበያ ላይ አሉ ከሚባሉ አሪፍ ስንት ነው? ራይዘን ሰባት አሁን ገበያ ላይ በጣም አሪፍ አሉ ከሚባሉ ሲፒዎች አንዱ ሰላሳ አምስት ሺህ ገመድኩኝ። ግልጽ እኮ በአማርኛ ነው። ግን ያው እዚህ ጋር ዋጋውን እኔ ሳወጣ ታክስ ምናምን፣ ቀረጥ ምናምን የሚባሉ ነገር አልጨመርኩም። ከነሌሱ ነው ወይስ ቦዲ ብቻ? አይደል። ቦዲ ብቻ ቦዲ ብቻ። ስንት ይሆናል? 500 ሺህ። እዚህ ጋር የምታዩት ደግሞ ፓዮኔር ዲጄ ቪቴን የሚባል

ምርት ምን ያለው ማርኬት ላይ በዚህ ሰዓት በቃ በጣም ቤስት የሚባለው ዲጄ የሚሰራው በግለሰብ የሚገዛ ነገር ነው። በጣም ውድ ነው። በጣም ሙዚቃ ራሱ ይሰራል። ነው ምንድን ነው እኔ እርግጠኛ አይደለሁም። በፊት በፊት ግን መቶ ምናምን ሺህ ብር እንደነበረ አውቃለሁ። በጣም ጨምሯል። ሦስት መቶ ሺህ ብር አድርለን ከፍ በል ከፍ በል። ሦስት መቶ ሺህ ከካሜራ ኩልኩል ይሁን ነው ስንት እንደርኩሽ አራት መቶ ሀምሳ እዛ አካባቢ አራት መቶ ሀምሳ አምስት ሺህ የነጋዴ መሆን ጥቅማ ጥቅሙ

ማለት እንደዚህ ካላ ነው ሰው ይዞ የሚተኩሰው። አይ፣ ኖርማል አንዱ ቀለሃ ነው። ስንት የሚሸጥ ይመስላል? አንድ ተተኳሽ ነው። ይሄ እኛ ሀገር አለ የለም? አሜሪካ ውስጥ ብቻ እነሱ እንደፈለጉት ነው። ዝም ብለን እባክህ በእኛ ነው፣ በኛ አንዷ ቀላ አንዷ ተተኳሽ ስንት ታወጣለች? ምን ያህል ታጠፋለች? ግን ከወጣሽ ዋናው የጥፋቱ ልክ ነው። ገንዘቡንም ሁኔታ ነው የሚጨምረው። ስንትናአምስት ሚሊዮን አረዛ አይደርስም። ገባቢ ስ ቆይ መጀመሪያ የእኔ ከፍ ይበል፣ ዝቅ ይበል፣ ከአምስት ሚሊዮን በጣም ዝቅ ያለው አምስት ሚሊዮን ዝቅ ያለ ነው በጣም አምስት ሚሊዮን ይቀንሳሉ። አልነካችሁትም ዋጋውን ትንሽዬ ናት። በቃ አምስት ሚሊዮን ቲፕ ከዚህ ዋጋ እንሰራለን። እንደሱ ከሆነ 12 ሚሊዮን ያህል ከአምስት ሚሊዮን ትንሽ ናት እያለ የመጨረሻ ሁለት መቶ ሚሊዮን ዋጋው ለማንኛውም ዋጋው ስንት መሰላችሁ? ወደ 23 ሚሊዮን ሚሊዮን ሚሊዮን 150 ሺ ብር ይገመታል። ወይ ነው ነው አዝማጥ በለው ይሄኛው ፌር ላይ ሀገር ቢያደርጋት እኮ አያስቀርም። እንደዚህ እኮ ትንሽ ካላት። እሺ ቀጣይ ጥያቄ። ይህ በምስሉ ላይ የምትመለከቱት የቤት መገልገያ ወይም ዊልቼር አረ፣ የቤት መገልገያ ላይ ሆስፒታል ነው። በጣም ብዙ አካል ጉዳተኞች ያሉበት ቤት አለ። ብዙ ቤት አለ። እንዲሁ ትላልቅ ሰዎች ያሉበት ቤት አይጠሩም። ብዙ ቤት ውድ ነው ግን ሰባ አምስት ሺህ ቢኖረው ሰውየው አይሄድም። አንተስ ብር፣ ያንተም በጣም አነሰ። አንተም በጣም ብዛ። በጣም ጥራቱን የጠበቀ ነው። ምንድን ነው የሆነ ብራንድ እራሱ አለው። ኮሜዲ፣ ሪክላይኒንግ ዊልቼር ነው ምናምን የሚለው አለው። ሰላሳ ሺህ ብዙ ጊዜ ከሰላሳ ስምንት እስከ አርባ ሁለት ምናምን ሺ ነው የሚገኘው። አርባ ሺህ አማካኝ ዋጋው ነው ማለት ነው። ጥሩ ገመኝ ሆነሽ ብዙ ታዝኖላችሁ ለደስ ቁማርተኛ ሆነ ላይ ማን ነው ቁማርተኛ? ላይክ አድርጉ። ኧረ ላይክ አድርጉ፣ ላይክ አድርጉ። ቀጣ ጥያቄ ደግሞ ብዙ ቤት ላይኖር ይችላል። ሆነ ቤቶች ነው ሊኖር የሚችለው። ይህን ዕቃ ታውሳላችሁ? ምንድን ነው? ፓስታ ሜከር ይባላል። ፓስታ የቤት እቃ ነው እንዴ? እኛ ቤት የለም። እእኛ ቤት ናቤትቤ ማርካቶ ይባላል ብራንዱ ደግሞ። ምን ፓስታ መስለን ያል ፓስታ ሜከር ነው የሚባለው፣ እና የሆነ ሊጥ ነው ምናምን እያስገቡበት ነው ሲጠቀልሉት፣ ፓስታ ፓስታ የተቆራረጠ ፓስታ ለግምትም የሚቸግር ነገር ነው። እንዴት? ዊልቸር አርባ ሺ? ስንት? በአዲስ አበባ ገበያ አዲስ አበባ ውስጥ ሰላሳ ሺህ ስለማታቁት ውድ ማለት አይደለም። አያ እሺ እሺ እሺ በእውነት አያ እሺ እኮ በየቤታችን ፓስታ ፓስታውን ፓስታ ባለሽ። ቀጣይ ጥያቄ ቀጣይ ጥያቄ ደግሞ ብዙ ቤቶች አሁንም የሀብታም ቤት ነው ያለው፣ እኛ ግቢ እንኳን የለንም። ግቢ ያለው ሰው ምናምን ለልጆች መጫወቻ ለትልቅ ትልቅ ሰው የሚሆን እቃ ነው። ይኸኛውን ታይታለች። ኧረ ተው አሁን የቤት እቃ አዎ፣ የቤት እቃ ነው የሚባለው። ሁሉም ሀብታም ቤቶች አለ እንደዚህ አይነት ነገር አይጠፋም። በጣም ውድ ይመስላል፣ ግን ያው ቦታ ብዙ ይወስዳል እንጂ ብዙ ውድ አይደለም እንደሚታየው

ስንት ብር ይመስላችኋል? ፊሊፕስ ወይ ይባላል። ውድን ያው ጁስ ነው ግን ብር ስንት ገበ ስፈጨው የሆነ ፍሌቨር ምናምን ውድ ነው ስንት ስምንት ሺህ ስምንት ሺህ ይህኛውን ትሬድ ሜል ስንት ትገልጻለች? አንተስ? አንተስ ሺህ ነው። አንተ ትቻላለህ። ሩቅ ነው። አሁንም የነፍስ ያለው ነገር ነው የምጠይቃችሁ። የቤት ቃም ብዬም ቢሆን ነፍስ ያለው የቤት እንስሳ ነው የምጠይቃችሁ። እና ይሄንን ውሻ ስንት ብር ይሸጣል? በአዲስ አበባ ገበያ ውስጥ በብዙ ቦታ አጣርቼ ባየሁት መሰረት የሆኑ ዋጋዎችን አሉ። መካከለኛ ከአንድ ወር እስከ አራት ወር ለሆነው ለዚህ ውሻ ፒውር ብሪድ ነው ምናምን የሆነ ቡልን መስታፍ ነው ምናምን ነው ስሙ። ስሙን እንኳ ጥራውን ነገራው። ምንብለ ምንገምት? እኔም ለዚህ ብዬ ነው ያየሁት። ጭራሽ ነው አላውቀው እ እ

ዋጋው ለውሻ ነው። ለውሻ ለውሻ፣ እንደውም ረካሽ ተብሎ ከአንድ ወር እስከ አራት ወር ያለው። ይሄ የምታዩት በምስሉ ላይ የምታዩት የድራም ስቲክ የድራም ስቲክ ፕሮማርክ ድራም ስቲክ ይባላል። ድራም አወቃችኋል። እሱ ስቲክ ስንት ነው የሚባለው ዋጋ? ከአማዞን ላይ ነው የወሰድኩት ፕራይሱን። በእኛ ሀገር ተመልሰው ማለት ነው። ሁለቱን አንዱ የተሰበረሁበት አንዱ ብቻ ሊፈለግ ይችላል። አይ ሁለቱን። ሌላ ምን ፈልግ በእኛ ሀገር ውስጥ ከ ስምንት ሺህ ብር አካባቢ ስንት ብዛቱ? ስንት ብዛቱ? ማለት የስንቱን ብዛት ነው የነገርከኝ? በጣም ወደ ነው ማለት እንደሱ ከሆነማ ሺህ አምስት መቶ ትንሽ ነው። ሲጀመር የሙዚቀኛ ቃኮ ውድ ነበር። እኔ ስምንት ሺ ግን ስንት ማገር ይሰራል። በምስሉ ላይ የምታዩት ኪቦርድ ያመሃ ኤስ አር ኤክስ ዘጠኝ መቶ ሀያ ይባላል። ውድ ነው ወይስ ዝቅ? ወደኋላ ተመልሽ። ሶስት መቶ ስንት? አይ ኦልሞስት ይቀራረባል። ልክ ልክ ነው። ሁለት መቶ ዘጠና ስጠኝሽ። ያው ነው፣ ልክ ነሽ። እሺ ቀጣይ ጥያቄ ደግሞ ይህ በምስሉ ላይ የምታዩት ቴነር ሳክስፎን ሴሊመር ቴነር ሳክስፎን ይባላል። ስንት ይባላል ዋጋው? ስንት ገምታል? እኔ መቶ ሀምሳ ልገምት። ለጥሩ እምባ መቶ ሀምሳ መቶ ሀምሳ ሺህ መቶ ሀምሳ ሺህ ኦልሞስት ቀርበሻል። አንተ ደግሞ አሻሽለው። ዝቅ፣ ከፍ። አይ ትንሽ ጫመር አድርጊበት። መቶ ሰባ ሺህ ትንሽ ትንሽ። አንድ የመጨረሻ እስኪ እሺ በቃ ሁለት መቶ ሺህ ሁለት መቶ ሺህ

አይ ይሄኛው ይሄኛው ቀነስ ስለሚሉ። ኖ ለካዛ ምሽት ስለማቀርብ ክራር ክራር ስንት ነው የሚሸጥ? ክራብ የት ነው የሚሸጠው ነው ዋና የት ልበል የት ልበል እኮ አዎ ብዙ ጊዜ የሚሰራው ወደ ገጠር ነ ነው አዲስ አበባ ውስጥ በደንብ ይሸጣል አዲስ አበባ ውስጥ በየቦታው አለ ሁለት ሺህ አምስት መቶ ነው ክራ ምን ውድ ነው

ስድስት ሺ ብር ስድስት ሺ ብር፣ ውድ ነው የሚባለው፣ ትንሽ ነው የሚባለው፣ ሊል ጊታር ምንም፣ ሰባ ስንት ነው ያሉት? ሰላሳ ጊታር እኮ አስራ ሁለት ሺ ብር እኮ አለ። ምን ቦክስ ነው? አይ ክራ፣ ለማንኛውም ስድስት ሺ ነው የሚሸጠው። ዜን ሁለት ሺ ሀለት መኪና ዋጋው ስንት ይሆናላችሁ ታስባላችሁ?

ከቤት ያንዛል ከቤት ያንዛል ምንድን ነው ስሙ ያልከው ማን ቀረበሽ ከሁለታችን እሱ ይቀርባል አንተ ስንት ያልከው አንተ ሁለት አንተ ትቀርባል ነው አንድ በቃሽ አንድ ሚሊዮን እንደዛ ነገር ያ እሺ ይሄ ደሞ ቶዮታ ሃይሩፍ 2007 ታይሲም የሚባል መኪና ነው። ስንት ነው ብላችሁ ታስባላችሁ? አራት ሚሊዮን እንደዛ መሰለኝ። ሁለት ሺህ ስንት ነው? አራት አይደለም፣ በጣም በዛ